በስመ አብ ወወልድ ወመንፈስ ቅዱስ። አዳም ላካሜ መልከአ ሚካኤል ቅዱስ ሚካኤል ሆይ የያሬድ ልጅ ሄኖክ እንደጻፈው ከልዑል ስም አጠራር ጋር ለተባበረ ስም አጠራር ሰላም እላለሁ። የእግዚአብሔር የምክሮ አበጋዞ የተቸገሩትን የተጨነቁትን ዘወትር እንደምትረዳቸው ሁሉ እኔንም ለመርዳት ክንፍን ዘርግተፈጥነ ድረስልኝ። ቅዱስ ሚካኤል ሆይ ከፈጣሪ በቀር ስነ ባህሪው ማንም ተመራምሮ ለማይደርስበት ነበልባላዊ ስእር ተርስ ሰላም ላሉ የእግዚአብሔር ባለሟል ሆይ በእግዚአብሔር ፊት በጎ መዓዛ ያለውን መስዋዕት የምታሳርግ አንተ ነህና ከአዘንና ከልቅሶ የተነሳ እኔ አገልጋይህን ከነ መላ ቤተሰቦች እርጅና እንዳይጫነኝ ሰውነቴ ባዘነችና በተከዘች ጊዜ ልቦናይን ታረጋጋዝ ዘንድ ፈጥነ ድረስላት። ቅዱስ ሚካኤል ሆይ መብረቅ እንደተጎናጸፈ መለ አካባቢ ረቂቅ ርእስ ሰላምላለሁ ተፈጥሯቸው ከእሳት የሆነ የሰማያዊ መላእክት ሰራዊት አለቃቸው የምትሆን ቅዱስ ሚካኤል ሆይ በኃጢአት ተሰነካክዩ ወድቅ እንዳልፍ ገመገም አንተን ድጋፍ አድርግ ያለሁና ፍጹም የማዳንን ትድግና በእኔ ላይ ትገልጽ ዘንድ በስተቀኝ ቁመ አለሁል በለኝ እንጂ በሩቅ ሆና ትመልከተኝ። ቅዱስ ሚካኤል ሆይ መሬትና ውሃ ያልተቀላቀለበት ከነፋስና ከእሳት ብቻ ለተፈጠረው መልአካዊ ገጽታ ሰላም እላለሁ። የምህረት መልአክ ሆይ የሊባኖስ ዛፎች በአጽኡቃቸው ታጅበው በልምላሚያቸው አሸብርቀው እንዲታዩ ልመናይ በማቀርብበት ጊዜ ሁሉ መጪውን ዘመኔን በክንፈ ረድኤት ተንከባክበ በቸርነት ጌጥ አስጌጠኝ። ቅዱስ ሚካኤል ሆይ ያገላለጥ እንቅስቃሴያቸው የቸርነት የዋህነት ለሆነ ጠራነት ሰላምላለሁ። የእግዚአብሔር ቸርነቱ ጉዳይ አስፈጻሚ ቅዱስ ሚካኤል ሆይ የችግረኛን ለመርዳት በሁሉ ቦታ የምትገኝ አንተ ነህና የተለመደውን ቸርነትን በልቤ ውስጥ አወጣለሁ አወርዳለው ስለዚህም ትድግናን ተስፋ አደርጋለሁ። ቅዱስ ሚካኤል ሆይ ለሰው ልጅ ይቅርታን ለምታስገኝ ወደ ልዑል እግዚአብሔር አሻቅበው የሚማልዱ አይኖች ሰላምታ ይገባል። ቅዱስ ሚካኤሎ በጠላት ተማርከው ለሚጨነቁና ለሚሰቃዩት ዋስና ጠበቃቸው አንተ ነህና በኔ ላይ የሚተበትቡትን የጠላቶችን የምክር በመረብ በጣጥሰህ ጣልልኝ። ነፍሴንም ነፍሴንና ስጋዬንም ከአንተ አደራ ሰጥቻለሁ። ቅዱስ ሚካኤሎ የችግረኛ ሁሉ ጸሎት ፈጥነው ለሚሰሙ ሰላምታ፣ ሰላምታ ይገባል። የቀርታ መላኩ ችግሬን አቃልልኝ፣ ጭንቀትን አስወግድልኝ፣ ምክርን ትለግሰኝ ዘንድ ታስተምረኝ ዘንድ አባት እንዳደረግኩ አንተም ልጅ አድርገን። ቅዱስ ሚካኤሉ ፈጽሙ የሚያንጸባርቅ የፈገግታ የሱት ጠን ለረበበባቸው ጉንጮች ሰላምታ ይገባል። መሰልቸት የሌለብን መላኩ፣ የተለመደውን ቸርነትን አታጓልብኝ። በችግሬ ጊዜ በትምህርተ መስቀል እጄን አመሳቅዬ በምጸልይበት ጊዜ ትረዳኝ ዘንድ ፈጥነ ድረስልኝ እንጂ። ቅዱስ ሚካኤል ሆይ፣ ካህናተ ሰማይ ሱራፌል ከአንተ ጋር መስዋዕትን በሚያቀርቡበት ጊዜ ጽራ ረአያምን መዓዛ ለተመሉ አናፍ ሰላምታ ይገባል። ቸር ጠባቂ መላኩ፣ የነገደ እስራኤልን ያዕቆብ ጠባቂ አንተ ነህና ጓደኞች መላእክትን እኔን አገልጋይን ፍቅርተ ማርያም ከነመላ ቤተሰቦቼ ኑ ወዳጄ ን ጎብኙ ብለ ጋብዛቸው። በአንዱ ፍቅር ሌላው ይሳባል። ና ቅዱስ ሚካኤሉ የሰማያዊውን የንጉስ ክርስቶስን የምስጋና ቃል ከመናገር ቸልታና ዝምታ ለሌለባቸው ከናፍረ ሰላምታ ይገባሃል። ተወዳጁ መላኩ የምስጋና ድምጸ ቃና ያማረ የተወደደ ነውና የውዳሴን መታሰቢያ የወርቅ ማርዳ የሆነ ጽና ፍቅር ከማር ከወተት ይልቅ ጥሞኛልና ዳንኤል በአምሳለ አናብስት ምሳሌ ያየውን ስውሩን ራእይ አብራርቶና ግልጥልጥ አድርጎ ለተረጎመለት አንደበት በት ሰላምታ ይገባል። የሰላም መልአክ ቅዱስ ሚካኤል ሆይ የምስጋናን መስዋዕት የምታዘጋጅ አንተ ነህና፣ ጠላት ጣላት ዳቢሎስ ተረማምዶ በእደ ጻረሙት እንዳያፍነኝ በአፌ ላይ ጥበቃህን አጠንክር። ቅዱስ ሚካኤል ሆይ መሰበር መጥረስ ለማያገኛቸው ረቂቃን አስናኖች ሰላም ላለው ረዳቴ መላኩ በባህር ውስጥ ለሚንቀሳቀሱ በየብስ ላይ ለሚመላለሱ ፍጥረታት ሁሉ ረዳታቸው አንተ ነህ። ስለዚህም ኢየሱስ ክርስቶስ በመሰዊያ ላይ ካህን አድርጎ ሾመሃልና አንተ ቀሲሱ ቅዱስ ሚካኤል፣ ለኔ ለአገልጋይ ለፍቅር ተማርያም ከእነ መላ ቤተሰቦች ምረትን ትለምን ዘንድ ተገቢ ነው። ቅዱስ ሚካኤል ሆይ ስለ ሙሴ ሥጋ ከዲያብሎስ ጋር ክርክር በተደረገ ጊዜ ዘለፋ ቃል ላልተናገረ አንደ በት ሰላም እላለሁ። ክቡሩ መልአክ ሆይ ክብር ከመላእክት ሁሉ ክብር ከፍ ያለ ነውና በስነ ስዕል ፊት ቆሜ ልመናን በማቀርብበት ጊዜ ሁሉ አይዞ አለሁል በማለት ፈጥነ ድምፅን አሰማኝ። ቅዱስ ሚካኤል የጽራ ራእያም የምስጋና ጠፈር አልፎ እስከሚሄድ ከፍታ ላለው ሀይለ ቃል ሰላምታ ይገባል ሰላምታ ይገባል። ገባ ተራዳዊ መልአክ ሆይ ብስጭትና ፈተና ደርሰውብኝ ወዳንተ በማመለክትበት ጊዜ ወዳጅ ለወዳጁ ለችግሩ እንደሚደርስለት ወዳጅ ለመርዳት ተፋጠን እንጂ የቸርነትን በር አትስጋብኝ። ቅዱስ ሚካኤል ወይ የነፍስ ቁስለኞችን ለማዳን መድኃኒተ ፈውስን አፍ ለሚለው እስትንፋስ ሰላም ላሉ። ድል አድራጊው መልአክ ሆይ ያ የቀድሞ አመጸኛው አውሬ ዳቪሎስ የጥንት ተንኮኑን ሊተው አልቻለምና የጦር መሳሪያህን ታጥቀ መተ ምጥማጡን አጥፋው። ቅዱስ ሚካኤል ሆይ ድምፀ ጎህናዊ በጽራ አራየ እስኪመላ ድረስ የምስጋና ቃል ለሚያስተጋባው ጉርኤ ሰላም ላሉ ትጉ መላኩ ሆይ በምርኮ ላይ ሆነው ለሚጨነቁት የምትደርስላቸው አንተ ነህና ወደ አንተ በማልድበት ጊዜ ፈጥነ ሰላምን ስጠኝ እንጂ ዛሬ ነገ እንዳትለኝ ማልድሃለሁ። ቅዱስ ሚካኤል ሆይ ከእንቁ ባህሪ ይልቅ የሚያስደንቅ የስነ ተፈጥሮን ሀብል ላጠለቀ ክሳደ ሰላም ላለ። ሩሩ ቅዱስ ሚካኤል ሆይ አዝማናትን በየክፍላቸው ጽፈ የምታዘጋጅ ነህ። የህዝብን ኃጢአት ለማቃለል ለካህን ስልጣን ተሰጥቶታልና በአማላጅነት መስዋዕት ቁርባን ኃጢያቴን አቃልልኝ። ቅዱስ ሚካኤል ወይ የብርሃን ልብሰ ተክህኖ ለተጎናፀፈ መትከፍት ሰላም እላለሁ። ፈጥኖ ደራሹ ቅዱስ ሚካኤል ሆይ የሰውን ልጅ ለመርዳትና ለማዳን የእግዚአብሔር ልዩ መልእክተኛ ነህና አራሽ ገበሬ ወይፈኑን በቀንበር እንዲያቀና የጠላቴን ትከሻ በማት ቀንበር ቀጣው ጀርባውን በመክሰፍት ጅራፍ ግረፈው። ቅዱስ ሚካኤል ሆይ እንደ ፀሐይ ስነ ጸዳል የሚያንጸባርቁ በሰማይ ላይ ለሚንቦለቦሉ አክናፎች ሰላም እላሉ። የእግዚአብሔር ልዩ መልእክተኛ ቅዱስ ሚካኤል ሆይ ከላይ ከሰማይ ተልከ በምትመጣበት ጊዜ ሁሉ በሲኦል የሚኖሩ ጉዘተኞች ቅዱስ ሚካኤል ሆይ መጣህልን፣ ደረስክልን እያሉ ደስታቸውን ይገልጻሉ። ቅዱስ ሚካኤል ሆይ እሳታዊውን ልብሰ ተክህኖ ተጎናዝፎ ነጸብራቃዊውን ሰጣ እት ለደረበ ዘባን ሰላም እላለሁ። የምረት አማላጅ ሆይ የስንዴ አዝመራ ያይደለ በአንደበቴ በከንፈሬ ምስጋና አቀርብ እልሃለሁ። ጥቂቱን የምስጋና እጅ መንሻ ሳታቃልን ተቀበል። ቅዱስ ሚካኤል የሳርና ቅጠል ተክል የዛፍ ጥላ ካለበት ያይደለ የእግዚአብሔር ቸርነት ካለበት ለማሰማራት የልዑል በጎች ምዕመናንን ለተሸከመ እንግዲህ ሰላም ላለው ሁል ጊዜ ከፈጣሪ ፊት የምትቆም የአምላክ ባለሟል ሆይ እኔን ባሪያህን ከነ መላ ቤተሰቦቼ በጸሎት ከማሰብ አትርሳኝ ወዳጅ ወዳጁን ይረሳ ዘንድ አይቻለውምእና እና ቅዱስ ሚካኤል ሆይ የእግዚአብሔር ወዶ የሚቀበለውን የቅዱሳን ጸሎት በቅፉ ለታቀፈ ህንጽ ሰላም እላለሁ ክቡሩ መልአክ ሆይ የአላፋት መላእክት መስፍናቸው አንተ ነህና በችግሬ ጊዜ ተረዳኝ ዘንድ በአየር ላይ እንደሚበር ንስር በሁለቱ ክንፎች እየበረርኩ ድረስልኝ ቅዱስ ሚካኤል ሆይ የመብረቅ መስቀል ምልክት ያለበትን በትረ ወርቅ ለጨበጡ እጆች ሰላም እላለሁ ቅዱስ ሚካኤል ሆይ ሊቀ መላእክት ሆይ በገዳመ ራማ የምትኖር የዋህ እርግብ የዋኖስ ወይም ዋሊያ አንተነህ እና የህፃናትን እድገት በነጋ በነጋው እንዲጨምር ጽድቅ በእኔ በባሪያ ላይ እድገቷን ታሳይ ትግለት ቅዱስ ሚካኤሉ፣ ባልቴቶችና ድሃ አደጎችን ተፍገምግመው እንዳይወድቁ ድጋፍ ለምትሆናቸው መስራእት ሰላም ላለሁ። ረዳቴ መላክ ሆይ ለሰማያዊት ሀገር የሀብታ ግምጃ ቤት አንተ ነህና ነገ የሚሆነውን ነገር ስለማላውቅ በዛሬው ዕለት የምለምን ተገቢ ድርሻዬን ስጠይቅ ቅዱስ ሚካኤል ወይ ለነበልባላዊ እጅ መገጣጠሚያ ለሆነው ኩርና ሰላም እላሉ። ቅዱሱ መልአኩ ወይ። የእግዚአብሔር የመልዕክቱ ጉዳይ አስፈጻሚ አንተ ነህ። ከጭንቀት የተነሳ ነፍስና ስጋዬ በታወቁ ጊዜ ጓደኛ ጓደኛቸውን እንዲረዳ እኔን ባሪያህን ከነ መላ ቤተሰቦቼ ከህዝበ ክርስቲያን ከኢትዮጵያውያን ጋር ትረዳን ዘንድ ወደ አንተ ማጸናለሁ። ሰላም ለእመትህ ክም ሚካኤል። ቅዱስ ሚካኤል ሆይ በመርፌና በክር የሚሰፋ ልብስ ሳይሆን የተራዳይነት ልብስ ጸምር እየመጠነ ለሚያጎናጽፈው ረቄ ክንድ ሰላም እላለሁ። ተራዳይ መላኩ አቤቱ ታድነኝ ዘንድ ፈቃድን ለመጠየቅ ወደ አንተ ድምፄን አሰምቼ ማለዳለሁ። እኔን አገልጋይህን ከነመላ ቤተሰቦቼ ተግተ አድነኝ፣ ማንኛውም ሁሉ ወገኑን ለማዳን ይተጋልና። ቅዱስ ሚካኤል የማይታበለውን የቃል ኪዳን ማኅተም ለጨበጠ ለእጅ መዳፍ ሰላምላለሁ። ረቂቁ ቅዱስ ሚካኤል ሆይ፣ ነበልባላዊ በሆነ መልካም መዓዛ ባለው በጻዳ ጽሑፍ መስልሃለሁና መዓዛ የጣፈጠ ሽቱን ቀባኝ። ብዙዎች ብዙ ለማከማቸት ይፈልጋሉ፣ እኔ ግን ከቸርነት ጥቂት ድርሻ ብቻ ነው እና ምፈልገው። ቅዱስ ሚካኤል ሆይ፣ በትጉሃን እረኞች ትጋት የተነሳ ደቂቃ አባግ በበረከቱ ጊዜ በጻፍን ላዘጋጁ ጣቶች ሰላም እላለሁ። ጠባቂው መላክ ሆይ የነገስታት ንጉስ የሚሆን የእግዚአብሔር የመስዋዕቱ ካህን ነህና በሚሄድበት ጎዳና በሰላም እራመድ ዘንድ በጥበብ የበለፀጉ ጣቶች ለእግሮች የህይወት ጫማ ያዘጋጁ። ቅዱስ ሚካኤል እንደ ልዝብ የራስ ወርቅ ቀጸላ በአርእስተ አጻብ ላይ ለሚያንጸባርቁ አጽፋሮች ሰላም ላለሁ። ፈጥኖ ደራሹ ሆይ ከወራሪ ጠላት ታድናት ዘንድ ሰውነቴን እደህሊና ወደ አንተ ዘርግታ ትማለዳለች እና ነፍሴን የረዳትሽ መልአክኔ ነኝ አይዞሽ ደረስኩልሽ በላት። ቅዱስ ሚካኤል ወይ በነበልባላዊ ክንፍ ለተከበበው መልአካዊ ጎን ሰላም ላሉ። ክብሩ መልአክ ወይ ክብር ተነግሮ የማያልቅ ጾብ ድንቅ ነው። እኔ አገልጋይ ፍቅርተ ማርያም ከነመላ ቤተሰቦቼ ከምስጋና ምንጭ ጠጥቼ ረካ ዘንድ በጥላ ስር ተጠልዬ መኖርን እፈቅዳለሁ። ቅዱስ ሚካኤል ሆይ እንደማይጎድል የምንጭ ውሃ ቀና መንፈስ ለተከማቸበት ሆድ ሰላም እላለሁ። ሰማያዊ ካህን ሆይ በሰባተኛው ሰማይ የመሰውያ አዳራሽ ቆመ በጸሎት ኃጢአቴን ታስተሰሪኝ ዘንድ እኔ አገልጋይ ካህኑ ሚካኤል እያልኩኝ ማለዳለሁ። ቅዱስ ሚካኤል ወቂል መቀል በቀል የሌለበት የረኅራይ የዋህነት መዝገብ ለሆነ ልቦና ሰላም እላለሁ። የሰማያዊያን ኃይላት አለቃ ቅዱስ ሚካኤሉ የእስራኤል ልጆች ባህሩን ከፍለ በባህር መካከል እንዳሳለፍካቸው እኔን አገልጋይህን ከስውር ወጥመድ ሰውረ ሰላም፣ አሳልፈኝ ቅዱስ ሚካኤል ሆይ በውስጤ ገባወት አማክሎ አስተካክሎ እግዚአብሔር ለፈጠረው ለማ ለማይዳሰሰው ኩልያት ሰላም ላለው ኃያሉ መላኩ ኃይልህን የሰው ኃይል ሊተካከሉ አይችልምና እንግደለው፣ እናጥፋው የሚሉትን ጠላቶችን ጽጋግ በቀላቀላ ውሎ ነፋስ በታትነህ ከገጸ ምድር አጥፋቸው። ቅዱስ ሚካኤል ከይቅርታና ምሕረት ብቻ በስተቀር ጥፋትን፣ ተንኮልን ለማያስብ ህሊና ሰላምን አለሁ። ፈጣኑ መልአኩ ያስቀድሞ የተጣላህን በቀል ባለመርሳት ጋሻህን አንሳ፣ ነበልባላዊ ሰይፍህንም በጠላቴ በዲያብሎስ ላይ መዘ ተነሳሳበት። ቅዱስ ሚካኤል ሆይ ለሚጠሩት ሁሉ ፈጥኖ የሚሰማ የሚባላ የእሳት ነበልባል ለሆነ አንጀት ሰላም እላለሁ። መስዋዕትን የሚያሳርጉ እና የሚያቀርቡ የካህናተ ሰማይ ሱራፊል ጓደኛ ሆይ በሁሉ ዘንድ አዋቂ አንተ ነህ እንጃ ቅዱስ ገብርኤል ቢተካከል እንጂ እንዳንተ ማን አለ። ቅዱስ ሚካኤል ሆይ እንደ ሽቱ የሚሸት ጠጅ የተመላ ብርሌ ለሚመስል አንጀት ሰላም እላለሁ። ቅዱስ ሚካኤል ወይ፣ በፍቅር በሰላም ጊዜ ይቅርታ ይደረግልን። የነፋስ ኃይል ጎመን እንደሚበትኑ የጠላቶች ምክር እንዲሁ በትን እድሜ ናት ውስጥ ቅዱስ ሚካኤል ወይ መጎናጸፊያው ነበልባላዊ ህዋስ ከርስ ለሆነ ንዋይ ውስጥ ሰላም ላለው ክቡራው መላክ ወይ ያ እግዚአብሔር የትዛዙ አስተላላፊ አዋጅ ነጋሪ አንተነህ እኮ እኔን አገልጋይህን ከነመላ ቤተሰቦቼ ከሞታህ ኃጢአት አድነኛ ለመጠራጠር አንተን ያመነው ሁሉ የፈለገውን ሳያገኝ ተስፋ በመቁረጥ አዝኖ ተክዞ ሄደ የለም እና ቅዱስ ሚካኤል ወይ መብረቅ የተዋህደው ረቂቅ የሆነ ለማይዳሰ ስን ብር ት ሰላም መላኮይ በነጋ በጠባ ትኩስ መናን በማዝነም የእስራኤልን ልጆች በበረሃ እንደመገብካቸው እኔንም ባሪያህን እውነተኛውን ህብስተ ህይወት መግበኝ። ቅዱስ ሚካኤል ወይ መብረቅን በተሞላ የነጸብራቅ ዝናር ለታጠቀው ገብ ሰላም ላሉ ታጋሹ መላኮይ ከማዕት የራቀ የምረት አማላጅ ነህና ከስነ ገጽ ነጸብራቅ ጥቂት ብልጭ አድርግና የነፍሴን የብርድ ቅዝቃዜ በላቦቱ ሞቅ አድርግላት። ቅዱስ ሚካኤል ሆይ፣ ጠቢበ ጠቢባን የተባለ አምላክ በወርቅ ዙፋን ላይ እንደ አምድ አስተካክሎ ያቆማቸው አጥኑ አድንኖ ለሌለባቸው አቆያጽ ሰላም ላለው የህይወት ጎዳና መሪ ሆይ እስራኤልን በባህር መካከል መንገድ ከፍተ ያሳለፍክ አንተነህና ከባዱን የአጢአት ሸክም ከላይ ታወርድልኝ ዘንድ በክንፍ እየበረርክ ድረስልኝ። ቅዱስ ሚካኤል ሆይ የሰው ልጅ ኃጢአት ስለማስተሰር ወደ ፈጣሪ በሰጌደ ለሚማልዶ አብራክ ሰላም ላለሁ የሁሉ ጠባቂ ወይ በባህሪው ባለ ጥበብ። ዓለምን የፈጠረ እግዚአብሔር ልዩ መልእክተኛ ነህና የራሄልና ኤልያን ልጆች ከእነሱ ባለመለየት ለአርባ ዘመን እንደጠበቃቸው እኔን አገልጋይን ፍቅርተ ማርያም ከነ መላ ቤተሰቦቼ በከዝ በክርስቲያን ጋር በጠላቶቼ እንዳልበዘበስ ከእኔ ሳትለይ ይጠብቀኝ። ቤተሰቦቼንም ጠብቅልኝ። የተገፉትን የተከፉትን ለመጎብኘት በነፋስ ሰረገላ ለሚሮጡ እግሮች ሰላም ላለው ቅንነት ያለ መልአኩ ከአመፃ ከተንኮ ንጹህ ልብ የዋ ነህና እግሮችን ከስህተት ጎዳና ጠብቀ ወደ ጽድቅ ጎዳና መርተኸኝ የህይወትን ፍሬን ለመብላት አብቃኝ። ቅዱስ ሚካኤል ወይ በስህተት ጎዳና ለማይጓዙ ሁለቱ ሰኳንዊ ሰላም ላለሁ ቀልጣፋው መላኩ ስጋዊ ደማዩን ፍጡር ለመርዳት ፈጣን ነህና የህይወቴን ተረፍ ተንከባክቤ ኖርበት ዘንድ በቸርነት ጥላ ስር አስቀምጠ ጠብቀኝ። ቅዱስ ሚካኤል ሆይ የህይወትን የእሳት ምግለት ለተጫማ መከየድ ሰላም ላለ ዋናተኛው መልአኮች ባህረ እሳትን እየቀዘፍ ማዕበሉን ጸጥ በማድረግ ነፍሳትን የምታሻግር አንተነህና መልካሙን ድምፅን ለመስማት ጆሮን ትከፍትለት ዘንድ በጥቡ ልቡና ሆኖ የሚለምንህን ሁሉ እዝነ ልቦናውን ክፈትለት። ቅዱስ ሚካኤል ሆይ ተፈጥሮአቸው ከነደ እሳት ለሆኑ ጣቶች ሰላም ላለው ኃያሉ መልአክ ሆይ ኃይል ሰማያዊን የተቀዳጀ ነህና በፍጹም ረድኤት ከጥፋት እድን ዘንድ ከቀድሞ ጀምሮ ከነበረ ከቀጥረ ጸሎት ሰውነቴን አስጠጋለሁ። አንተን የተጠጋ ደካማ ቢሆን ብርቱ ጽኑ በሚሆን ኃይል ይድናል። ቅዱስ ሚካኤል የሰውን ልጅ ለመርዳት በእርዳታ ጎዳና በሚፋጠኑበት ጊዜ እቅፍተ እብን ለማያደናቅፋቸው ለእግር አስፋሮች ሰላም ላለው ትጉቡ መላክ ወይ በአካል ሶስ በመለኮት አንድ ለሚሆን አምላክ አብ መሞጽራት ሳይኖርብ ምስጋና ታቀርባለ። ስለዚህም በዚህ ዓለም በምኖርበት ጊዜ ሁሉ እምነቴ ባንተ ላይ ስለሆነ ይቻል አትበለኝ። ከሰው ወገን ማንም ቢሆን ወገኑ ይቻል አይልም። ና ቅዱስ ሚካኤል ሆይ በጽራ ራያም አደባባይ እንደ ዝግባ ዛፍ ለምልሞ ለሚታይ አካለቆም ሰላምላ ለሩሩ መላክ ወይም ሰማያዊ የዋር ግብ ገነት አንተ ነህና ከኃጢአት በረሃ ዋዕይ መጠለያ ይሆኑ ዘንድ ሁለቱ ክንፎችን እንደ ድባብ በኔ ላይ ዘርጋቸው። ቅዱስ ሚካኤል ሆይ፣ በየስማቸው በየአንጻራቸው ጸንተው ለሚገኙ ለመልክዕ ባህሪያት ሰላም ላሉ ብርሃናዊ መልአኩ በልብሰ ብርሃን የተጌጥክ የተሸለምከ እንደመሆን በዘመኑ ሁሉ ወዳጅነት እጅግ ጠቃሚ ነው። የወዳጅን ኃጢአት ለማስተሰረ የታመንከ የነፍስ ወዳጅ ነህና ቅዱስ ሚካኤል ሆይ ለእግዚአብሔር በመስገድና ከፍ ባለ ድምፅ በማመስገን ለመልክ ሰላም ላለው የምረት አማላጅ ሆይ ቸርነት የዋህነት ልማድ ነውና ጠላት በመንገድ ሸምቆ እንዳያስደነግጠኝ ሰይፍን መዘ ተገለጥና በእርግጎ ገደል ይግባ ቅዱስ ሚካኤል ሆይ ለእያንዳንዱ በየክፍሉ ለተነገሩ መልኮች ሁሉ የምስጋና እጅ መንሻ አቀርባለሁ። ልዑሉ መልአክ ሆይ እግዚአብሔር ኃይሉን የሚገልጽብህ ኃያል መልአክ ነህና፣ የምስጋናዬን እጅ መንሻ ተቀብለ ከላይ ከኢየሩሳሌም ሰማያዊት የጸሎቴ ዋጋ እጥፍ ድርብ አድርገ ላክልኝ። አማላጃችን ቅዱስ ሚካኤል ወይ፣ ፈጥኖ ደራሳችን ቅዱስ ሚካኤል፣ የጌታን ዙፋን ከሚያጥኑ ሱራፌል ካህናት አንዱ ሰማያዊ ካህን አንተ ነህ እኮን። የሰማያውያን ሊቃነ መላእክት ሁሉ አለቃቸው አንተ ነህ እኮን። ይልቁንም ይልዑላን ልዑል አንተ ነህና በጠራው ጊዜ ሁሉ በይቅርታ በቸርነት ድረስልኝ፣ አስታርቀኝ ቅዱስ ሚካኤሎ የተጨነቀውን የተጨቆነው ነው ነፃ የምታወጣ መላኮ፣ የሰላም ላንተ ይሁን። ሰራተኛው ሰርቶ እንዲበላ ውሎ እንዲገባ የምትጠብቀው ቅዱስ ሚካኤሎ፣ የሰላም ላንተ ይሁን። ችግረኛውን ለመርዳት ከልዑል ዘንድ የምትላክ ቅዱስ ሚካኤሎ፣ የሰላም ላንተ ይሁን። አዳኝነትን በማመን የለመነን ሁሉ በክንፈረዴት የምትሰውረው ቅዱስ ሚካኤል ወይ ሰላም ላንተ ይሁን። በሐዘን በትካዜ ላይ ወድቆ የሚገመገመውን የሚፈራገጠውን ፈጥነ ደርሰ ደግፈ የምታጽናናው ቅዱስ ሚካኤል ወይ አንገትን ዘንበል ቀለስ አድርገ በፈጣሪ ፊት ሰግደ እኛ አንባሮቹን በቸርነቱ ይጎበኘን ዘንድ የማናዊት ትጁን ዘርግቶ የባርከን ዘን ለምንልን አማልድ ለዘላለሞ አሜን። አቤቱ የታላቁ መልአክ የቅዱስ ሚካኤል አምላኮ በአራያ በአምሳሌ የፈጠርከን ሕዝቦችን ሁሉ ከመከራ ስጋ ከመከራ ነው ሰውረን። ጠላታችን ሰይጣን ወደ አንተ ከሚወስደው ጎዳና አሳስዶ ወደ ሲኦል ወርደን ጠብቀን። አቤቱ በቅዱስ ሚካኤል አማላጅነት ወደ እውነተኛው ጎዳና ምራን። አቤቱ መሃሪ እንደመሆን ኩናኢ በርት ፈታሂ በጽድቅ እውነተኛ ፈራጅ አምላክ ነህና ለዘላለሙ አሜን። ጠብቀን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከም በሰማይ ከማው በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመንነን

አምኖ ከአስማተ መለኮት ጋር በማስተባበር የሚጸልይ የቅዱስ ሚካኤል ድርሳን ነው። እግዚአብሔር ስለ ትህትናው፣ ስለ ታማኝነቱ፣ ስለ ፍጹም ክብሩ ለቅዱስ ሚካኤል የሰጠው የአስማተ መለኮት ታላቅና ገናና፣ ክቡርና አሸናፊ ነው። ቀድሞ በሰማይ ሰልፍ በሆነ ጊዜ ቅዱስ ሚካኤል ዘንዶውን ወቅቶ ወደ መሬት የጣለው በዚያ አምላካዊ ስመ መለኮት ነውና፣ አቤቱ እኔን ምረቂቃኑን ግዙፋን ጠላቶች እንድ ልመታ ዘንድ በትት ስብህ እና ሆኝኒ ቃላቶች እጸል ያለው እንዲህ እያልኩ ኤኮሳኣሜ ኤኬ እንካ ካዜ ኣርናኬኬም ካዮም ትካጊሎ ኣስኤሎት ኣስሶሙ አርኤም ያ ብስትጋ ባኤርጋ ያብሲት ፌኤ ኤልካ እንካ በእላኪፍ ኣረሓሉ ኣብ ወፁ። እነዚህ የከበሩ ቃላትና የእግዚአብሔር ስሞች በቅዱስ ሚካኤል እጅ የተገኙና በብራይስ ቋንቋ ከቃላቶ ሁሉ የበላይ እንደሆኑ የታወቀ የተረዳ ነው። ይህን መጽሐፍ የጻፈ ሰው ይህን ህቡ ስም ከመጽሐፍ አይለየም። በንጹህ ቦታ አስቀምጦ በክብር ይጠብቀው እንጂ ለዘላለሙ ጠላቱን አሸንፎ ለእሱ ጋሻ መከታ ይሆነዋልና። በመዓልትና በሌሊት ለጥፋት የሚዘዋወሩ የጸላይ ዳቢሎች ሰራዊቶች በአሸናፊ በእግዚአብሔር መቅሰፍተ ማዓት ፈጽሞ ይደምሰሱ አሜን። በቅዱስ ሚካኤል ና በቅዱስ ገብርኤል ጸሎት በ99 ነገደ መላእክት ና በ24 ካህናተ ሰማይ 4ቱ እንስሳን ጸሎት እርኩሳን መናፍ ጸዋካን አጋርን ትምዩ ደግሞ አሜን የወልደ እግዚአብሔርን ቃል ወንጌል በጻፉ በማቴዎስ ና በማርቆስ በሉቃስ ና በዮሐንስ ቃል በጴጥሮስ ና በጳውሎስ ስልጣን የተወገዙ የሆኑ በነፍስ በስጋ በውስጥ ባፋ ንጽሕት በሆነች ከሴቶች ሁሉ ተለይታ ንዕድ ክብርት የምትሆን የፍጥረት ሁሉ መመኪያ በሆነች አምላክን በወለደች በቅድስት ድንግል ማርያም የጸሎት ሀይል የዳቢሎስ አበጋዞች እኩያን መሰሪያን የዛር ውላጆች ሟርተኞች ፈጥነው ይወገዱ፣ አሜን። በመዓልትና በሌሊት በቀትርና በሰዓት ከጧት እስከ ማታ ከማታ እስከ ጧት የሰውን ሰውነት የሚያስደነግጡ የዳብሎ ሰራዊት አጋንንትና ሰይጣናት ሁሉ የምድር ማዘኗን በሚያጸኑ በሰባቱ ኃይለ ነፋሳት እንደ ጤስተ ነው፣ እንደ ጉንበን ነው፣ ይጥፉም አሜን። በእኔና የጥምቀት ልጆች በምንሆን የክርስቶስ ወገኖች ሁሉ ላይ ግን ከላይ ከሰማይ የእግዚአብሔር ምህረቱ፣ ቸርነቱ፣ ይቅርታው ይምጣለን። የመላእክት ሁሉ አለቃ ቅዱስ ሚካኤል ሆይ ከእግዚአብሔር በተሰጠ በዚህ ቃል ኪዳን ኃይለ ጸሎት ከሚቃወመኝ ከሚጻረረኝ ረቂቅና ግዙፍ ጠላት በማዕልትም በሌሊት እኔን አገልጋይህን ፍቅር

አወጽእ ካብ እር የውሃ አረሃ ላ ይ ወንያብሳት ፀ አቤቱ በነዚህ ህቡና ስውር የሚሆኑ ስሞችና የመላእክት ሁሉ አለቃ በሚሆን በቅዱስ ሚካኤል ጸሎት፣ ሁለተኛ ደስታን በሚያበስር በቅዱስ ገብርኤል አማላጅነት፣ ሶስተኛ በወላጅነት በቅዱስ ድንግል ማርያም ይቅርታ ነብረት ጠያቂነት እኔን አገልጋይን ፍቅርታ ማርያም ከንምላ ቤተሰቦቼ ከመከራ ስጋ ከመከራ ነብስ ሰውረን፣ አሜን። የደህንነት መልክተኛ ቅዱስ ሚካኤሎ ሰላም ላለው። ድሃውን የምትንከባከብ መልአኩ የሰላም ላለው ችግረኛውን ለመርዳት የምትላክ መልአኩ የሰላም ላለው በመታመን ለለመነው ሉክንፈረዴትን ጋርድለት ቅዱስ ሚካኤል ሆይ ሰላም ላለው ለመውደቅ የሚገመገመውን እንዳይወድቅ ፈጥነ የምትደግፈው መላኩ ሰላም ላለሁ፣ ያዘነው የምታረጋጋ መላኩ ሰላም ላለሁ፣ አምላካችን ቸርነት በተመላጁ ይባርከን ዘንድ በፈጣሪ ፊት ባድኖር ሰግደ ይቅርታ እንታሰጥ ቅዱስ ሚካኤል ሰላም ላለሁ። የሊቀ መላት ቅዱስ ሚካኤል አምላኮ የእኔን አገልጋይን ፍቅርተ ማርያም ከነምላ ቤተሰቦቼ ከጣቃጣማት ከታዘዘ መክሰፍት ሰውረን ለዘላለሙ አሜን። አቡነ ዘበሰማያት የተቀደስ ምከት ትምጻእ መንግስት ከወይኩን ፈቃድ ከ በከመ በሰማይ

መድንኤል እያቡካኤል አቡካኤል ተርቡታኤል ግኤዝኤል ቡኤል ያስማተ መለኮት እግዚአብሔር ለቅዱስ ገብርኤል የሰጠው መላኩ ከዳቢሎስ ጋር ክርክር በጀመረ ጊዜ ድል እንዲነሳበት እና እመቤታችን ቅድስት ድንግል ማርያም ለማብሰር በተላከ ጊዜ ከቃሉ ግርማ የተነሳ እንዳትደነግጥ እንዳትፈራ መጽንያ ኃይል እንዲሆናት ነው። አቤቱ ለእኔ ለአገልጋይም እንደዚሁ ኃይል ጽህን ሰተ ከመዓልትና ከሌሊትም ድንጋጤ አድነኝ። አሜን ከላይ ከሰማይ ወደ ድንግል የተላከ ቅዱስ ገብርኤሎ ሰላም ላለ። ደስታን አብሳሪ መላኩ ሰላም ላለ። ንሰካ አረን አስተምረ የምታሳምን መላኩ ሰላም ላለ። ሰማያዊ ነደሳት ጸፈር ግብ ሆይ ሰላም ላሉ ፍጹም ደስታን ተናጋሪ መላኩ ሰላም ላሉ ከደሞት የምታድን መላኩ ሰላም ላሉ። ያንተን አማላጅነት በማለትም በሌሊትም ተስፋ ስለምናደርግ ጥበቃ ሁነን በነፍስ በስጋም ታደገን፣ እግዚአብሔር ልዩ ባለሟል ነህና ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ ዘላለም አሜን። የቅዱስ ሩፋኤል ድርሳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን ይህን የቅዱስ ሩፋኤል ድርሳን ብርሃናይ፣ መብርሄር፣ ክስትናይ፣ በህድናይል፣ ጽህድናይል ይህም ቅዱስ ሩፋኤል የጡቢትን አይን ተቆራኝ የነበረውን ያወጣበት እግዚአብሔር የሰጠው የሚሆን አስማተ መለኮት ከዚህ በላይ ከነመላ በልቦናችን ብርሃን እግዚአብሔር የጌትነቱ መንግስት አዳራሽ አዛሽ ሩፋኤል ይሰላም እላለሁ። ታላቁን ሳንበሪ በሪ በረመሃ መስቀል ጋር ተጻባለበት እንዲ ጸና ያደረግ ያደረክ መልአኩ ይሰላም እላለሁ። በፈጣሪ ፊት ምስጋና ያማረ የሰመረ መልአኩ ሰላም ላለው። የአማልክቶች አምላክ የሚሆን እግዚአብሔር ምታመሰግን መልአኩ ሰላም ላለው። መሪር በሆነ አንደበት ውከትን ከሚፈጥር ጸላይ ዲያብሎስና ጽኑ ከሚሆን የሞት መልእክተኛ፣ በጠዋትና በማታ በማልትና በሌሊት ጠብቀኝ ዘንድ ቅዱስ ሩፋኤል ሰላም ላለው። የቅዱስ ሩፋኤል አምላክ በዚህ መልኮታዊ ስምህ ከመከራ ስጋ፣ ከመከራ ነፍስ ሰውረኝ ለዘላለም አሜን። አቡነ ዘ በሰማያት